አሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም፣ ፍቅር፣ ጤና በያላችሁበት ሰላም ያለው ቤተሰቦቼ። ዛሬ እስኪ በአዲስ ፕራንክ መጥቻለሁ ማለት ነው። ከበዚህ አጋጣሚ ሰብስክራይብ፣ ላይክ እያረጋችሁ በላይክ ጀምሩ። ዛሬ ሚስቴን ኢማንን ፕራንክ ላደረጋት ነው። እሷ ሲስተርዋነች ማለት ነው። ስለዚህ አሁን ሰአቱ በጣም መሽቷል፣ ሌሊት ነው። የንጠዋወለው የምትጀናጀነው እንበል እና በያለ ሰዓት ደውሎልኝ ልወጣ ነው ብላ እስኪ ለእሷ ያላትን ፊልም እና ያለን ማለት ነው እንግዲህ በመጀመሪያ ጊዜ ይሳካልኛል አይሳካልኝም የምፈቀው ነገር የለም ግን እስከዛው ድረስ ግን በላይ ትንታበረታቱን በትና ጠይቃለሁ። መቻችሁ ተከታተል ቤትም እንዳትገኝ ጣጣማን ኢማን ጉድሽን አልሰማሽ ነይ። አረ፣ እኔ ጉድሽን ስሚ እ ለሄር ነው አለች እ ማን አድርጊ ነግቢ፣ ለሄር ነው የሆነ ሰው ጋር ቆይቼ መጣልማ አለች። ምን ለመሰለች፣ ምን ቀልድ ነው? ይኸው ለሄር ነው አለች። ለባብሳልሻ ልጅ ምንድን ነው ቀልድ? ጉድ እኮ ነው። እሄዳለሁ የምንደደወላት ማቆ ነገር የለም? የትላንትናው ልጅ ልቧን ሰርቋታል ማለት ነው። እንዲምቀ ምን እቀረጻለሁ? እኔ ስልክን እየሞከርኩ ነው ያለውን ሁኔታ እንጂ ምን አትታይ። እሷ ምን ችግር አለው? እና ልብስ ለብሳካለት ዘና ማለት አምሯታል። ታዲያ ምንድን ነው እስረኛ አታደርጊያትም። ምን እንደሆነ እስረኛ ዘና ትበል በወጣትነቷ። በኋላ ዝም አልከኝ እንዳትዪ ብዬሽ ነው። ምን ችግር ነው? እኔ ካሜራውን አጠፋዋለሁ። ለማመድበት ብዬሽ ነው። ቤቱን ልመርቅላችሁ፣ ለመርቀላችሁ ብዬሽ ነው

አንዳንዴ ወጣ ብላ ምንድን ነው ትሰረኛ ታረ ስራ ነው። ምን እኔ እስኪ ምንድን ነው ቤቱን ያለው ሁኔታ እያስተካከልኩ ነው እኔ ነው። ስለዚህ ስለወጣ ስለ ሊሄድ ነው ነበር ምናምን ይላታል ልይቱ አባቴ ቀላል ነው የምትሄጁ፣ በዚህ ሰአቱ ጥሩ አይደለም ብላት እናገራሉ። ማ እናገራ ስተናገር አለች። እኔ ባልኖርማ ንቄ ሰቅላት ነበረ ግን አንቺ ስላለሽ

ችግር የለውም። ለፍሳለች ምን እኔ ላይ እንደ ዶሮ እንትን ትጥታለሽ እሱ ሲጀመር ሙከራ እስኪ ላይ እኔ የሚገርመኝ አላይሽም እንደ የኔ ቆንጆ ሲል አትቀደም የኔ ቆንጆ አላይሽም። ቅድም እዚህ ቁጭ በይ የኔ ቆንጆ ሲል የኔ ቆንጆ በጣም ታምር ያለሽ እኮ ልክ እንደ ቀመሰ ሰው ሲያወራ በጣም

ወይ ደግሞ ደወይለት አሁን በአንች ቤት መታሻት የሚባለው እንደዚህ ፈጣሪ ወይ ትዕግስቱ ዘጠኝ በላይ ምን ነገራኛል። ነገር ኩሽ እኮ እኔ እስኪ ያለው ሁኔታ ለሞክር ብዬ ሳስተካክል ምን ስል ስልክ ሲደውልላት ነበር ሲጀመር። ነገርኩሽ እኮ አንቺ ባትኖሪ እሰቅላታለሁ። አንቺ ባትኖሪ መሰለን እሰቅላታለሁ። ግን እኮ ነገርኩሽ እኮ፣ ለምሳ አዳምጪ ሐቢብ እሷን ሳናግራት፣ የት ነው የምትወጪው? ምን አገባለች? አይ እኔ ምን አገባኝ? ጉድ እኮ ነው። ጠራሁሽ እኮ እኔ ምን አደረኩ? እኔንማ ተይው። አንቺ ባትኖሪ እሰቅላታለሁ። ችግር የለውም።

ምን ማለት ነው? ምን ማለት ነው? እሷ ፊት ነው ነገርኩሽ እኮ አንቺ ስላለሽ እኔ እሺ፣ ደህና ነኝ። አንቺ ባት ኖሪ እሺ መሰለን ግዴታ ነው። አንቺ እንትን ብለሻል። አንቺ ማለት እሷ ነሽ። አምቄ ሰጥራታለሁ

ተበላሽ ተበላሽ፣ ቤተሰብ እንዴት ነው መቻል? አስተያየት ሐሳባችሁን እንወዳችኋለን። መለማመጃ አድርገናቸዋል ዛሬ ማለት ነው። እስኪ ለዘመዷ ያላትን እንትን እና ምናምን የአሁን ያችን ልጅ ህጻን ናት የምትባለው እንግዲህ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንወዳቸዋለን። ይመቻችሁ። ሰላሙ